እንኳን ደህና መጣችሁ። አህለን ወሳህለን። እርስል ሊ ፍሉስ እርስል ሊ ፍሉስ ገንዘብ ላክልኝ ማለት ነው። እርስ ላክ እርስሊ ላክልኝ ፍሉስ ገንዘብ ይህ ለወንድ ነው። ለሴት ሲሆን ደግሞ እርስሊ ሊ ፍሉስ እንላታለን። እርስሊ ሊ ፍሉስ ገንዘብ ላክልኝ ማለት ነው። እርስሊ ላኪ እርስልሊ ላኪልኝ። ህወ ሊ እሊ አርሰል ሊ እሱ ነይ የላከልኝ ማለት ነው። እሱ እሊ አርሰል የላከው፣ እሊ አርሰል የላከልኝ። የላከችው ሴት ከሆነች ያሊ አርሰለት ሊ እንላለን። እሷ ነች የላከችልኝ ማለት ነው።

አልመሳፋ ሚን ቤትና ልል መድረሳ ሲታ ኪሎ ተግሪበን፣ በቤታችንና በትምህርት ቤቱ መካከል ያለው ርቀት በግምት ስድስት ኪሎ ነው ለማለት ነው። አልመሳፋ ወይም መሳፋ ርቀት ነው። ሚን ከቤትና፣ ቤታችን፣ ሚን ቤትና ከቤታችን፣ ልል መድረሳ እስከ ትምህርት ቤት መድረሰ ወይም አልመድረሰ ትምህርት ቤት ማለት ነው። ስተ ስድስት ኪሎ ኪሎ ሜትር ስተ ኪሎ ስድስት ኪሎ። ነፍሰ ሸይ ነፍሰ ሸይ ማለት አንድ አይነት ወይም ተመሳሳይ ማለት ነው። ማይንሳዕ ማይንሳዕ አይረባም

ስንል እርዳታ እፈልጋለሁኝ ማለት ነው። ሳዕድኒ ሳዕድኒ አግዘኝ፣ እርዳኝ። እንድትረዳን የምንፈልገው ሴት ከሆነች ሳዕድኒ እንላታለን። አግዥኝ፣ እርጅኝ ማለት ነው። ይህ የዛሬው የመጀመሪያው ጥያቄያችን ነው። እሱ ነው የጣለው። ሲጥለው ተሰበረ። ጣለው፣ ጣለችው፣ ጣሉት አንዱን እስከማነሳ ሌላኛውን ይጥለዋል ወይም ይሰብራል። እነሱ እንድሰራላቸው ነው የሚፈልጉት። ስላልሰራሁላቸው ነው የተቆጡት። ነከሳት፣ ነከሰኝ፣ ቆነጠጠችው፣ ቆነጠጠችኝ። ፓስፖርቴ ትንሽ ይቆይ፣ ያታሳድሱት ቀኑ አላለፈም፣ ይቀረዋል ለማለት እነዚህን ስሪልኝ ይላል። ጥያቄው ራማ ራማ ጣለው ወይም ወረወረው ማለት ነው። ሴት ከሆነች የጣለችው የወረወረችው ረመቶ እንላለን። ረመቶ ብዙ ሰዎች ከሆኑ ደግሞ ረሙ ረሙ እንላለን። ህወ እሊ ረማ፣ ህወ እሊ ረማ፣ እሱ ነው የጣለው እሱ ነው የወረወረው ማለት ነው። ህወ እሱ እሊ ረማ የወረወረው የጣለው ለማን ረማህ እትከሰር ለማን ረማህ እትከሰር ሲጥለው ሲወረውረው ተሰበረ ማለት ነው ለማን ረማህ ማለት ሲጥለው ሴት ከሆነች ለማን ረመቶ እንላለን ስትጥለው ማለት ነው እትከሰር ተሰበረ ረማህ ወከሰሩ ረማህ ወከሰሩ ጣለውና ወረወረውና ሰበረው ወከሰሮ እና ሰበረው ማለት ነው። ወርዋሪዋ ሴት ከሆነች ረመቶ ወከሰረቶ እንላለን። ረመቶ ወከሰረቶ ጣለችውና ወይም ወረወረችውና ሰበረችው። ወከሰረቶ እና ሰበረችው ለመ እርፋ ዋህድ የርሚ እታኒ ለመ እርፋ ዋህድ የርሚ እታኒ አንዱን ሳነሳ ሌላኛውን ይጥለዋል ወይም ይወረውረዋል ማለት ነው። ለማ አርፋ ሳነሳ አርፋ አነሳለሁ ማለት ነው። ዋሕድ አንድ፣ ይርሚ ይጥላል፣ ይወረውራል፣ አታኒ ሌላኛውን። ሁማ ይብጎን አሰዊ ለሁም፣ ሁማ ይብጎን አሰዊ ለሁም፣ እነሱ እንደሰራላቸው ነው የሚፈልጉት ማለት ነው። ሁማ እነሱ ይብጉን ይፈልጋሉ። አሰዊ ማለት እሰራለሁ ወይም አደርጋለሁ ማለት ነው። አሰዊ ለሆም እሰራላቸዋለሁ ወይም አደርግላቸዋለሁ። ዛዕላኒን ዓሻን ማሰወት ለሆም፣ ዛዕላኒን አሻን ማሰወት ለሆም፣ ስላልሰራሁላቸው ተቆጥተዋለሁ ወይም ተቆጡ ማለት ነው። ዛዕላኒን

ከሉ ተውት ይስተና ይስተና ይቆይ ሸወየ ትንሽ ይስተና ሸወየ ትንሽ ይቆይ። ቀጣዩ ጥያቄ ተጣልተናል ተጣልተዋል ተጣልቼ ች አለው አላውቀውም አይተዋወቁም አላውቃትም ሰርግ የሚለውን ተርጉምልኝ ይላል። ምትዛዕልን ምትዛዕሊን ተጣልተናል። ይሄው ቃል ተጣልተዋል ማለትም ልንጠቀሙ እንችላለን። ምትዛዕሊን ማለት ተጣልተናል ወይም ተጣልተዋል። አና ዛዕላና ምነክ፣ አና ዛዕላና ምነክ። ይች ተናጋሪዋ ሴት ነች። ተጣልችሃለሁ ማለት ነው። አና እኔ፣ ዛዕላና ተቆጥቻለሁ፣ ምነክ ባንተ ላይ። ዛዕላን ሚኒክ ባንተ ተቆጥቻለሁ ማለት ነው። ተናጋሪው ወንድ ከሆነና የተቆጣው በሴት ላይ ከሆነ አና ዛዕላን ሚኒክ ይላታል። አና ዛዕላን ሚኒክ ተጣልችሻለው ወይም ተቆጥችሻለሁ ማለት ነው። ሚኒክ ባንቺ እንደ ማለት ነው። ዛዕላን ሚኒክ ባንቺ ተቆጥቻለሁ ማለት ነው። ማ አዕርፎ ማ አዕርፎ አላውቀውም

እፈልጋለሁ ራትቢ፣ ደሞዜ። ራትብ ማለት ደሞዝ ማለት ነው። ገንዘቡ ደሞዝ ካልሆነ በራትብ ፈንታ ፍሉሲ ማለት እንችላለን። ፍሉሲ ማለት ገንዘቤ ማለት ነው። ፍሉስ ገንዘብ ነው። ቡታሌ ማታት ምን ማለት ነው? ሰሪር ማለት በተጨማሪ ደወልኩ ደወለች አትመልሽም ለማለት ላስቀምጠው ላውጣው ማለት እመጣለሁ ለማለት አልመጣም ለማለት ቦታ ላይ ምን ማለት እንደሆነ አላውቅም። ይቅርታ፣ ትንሽ አብራርታችሁ ከላካችሁልኝ በሚቀጥለው ለመተርጎም እሞክራለሁ ከገባኝ። ሰሪር ማለት አልጋ ማለት ነው።

የተደወለለት ወንድ ከሆነ ደገት አሌክ ወይም እተሰለት አሌክ እንላለን። ደወለችል ለማለት ማትሩዲ ማትሩዲ፣ አትመልሽም። ማትሩድ ማትሩድ፣ እሷ አትመልስም ወይም አንተ አትመልስም ማለት ነው። ማይሩዱ ማይሩዱ፣ አይመልሱም። አህጡ አህጡ፣ ላስቀምጥ